የጓደኛዬ ባለቤት ከሞተች አስር ዓመት አለፋት። ለምን አታገባም ስለው እንደሱ አይነት ላገኝ አልቻልኩም ይላል። አሰላሙ አለይኩም ራሕመቱላሂ በረካቱ። እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን እህት ወንድሞች የሰላም ሰላም ብያለሁ። ደህና ናችሁ ወይ? ያላችሁ ወይ? ሁሉ ሰላም ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ላይክ ሰብስክራይብ ስለምታረጉ ደግሞ ከልብ አመሰግናለሁኝ። አሁንም ላይክ ሰብስክራይብ አድርጉኝ እና የኔ ውዶች ማለት ነው እንትስጽፉ ኮሜንት ስትጽፉ መጀመሪያ ቪዲዮውን ስሙ። እሺ ውዶች በግዴታ አይደለም በውዴታ ያኔ በፍቅር ማለት ነው። ኮሜንት ከመጻፋችሁ በፊት ቪዲዮውን ስሙት። ትናንትና ራሱ በውስጥ የጻፈልኝ ሰው አለና መጀመሪያ እዛጋ እኔ ያወራሁትን ወይም እኔ ያልኩትን ሀሳቡን መጀመሪያ ስሙት። ትናንትና እኔ ስለ ራሴ ነው እያወራሁት ማለት ነው እና መጀመሪያ ሀሳቡን ስሙት። ዛሬም ደግሞ ይሄ የተላከልኝ መጀመሪያ ሰምታችሁ ከዛ በኋላ ምክር ስጡት። ለማንኛውም ሰው ማለት ነው ወደ ሚዲያ ላይ የሚመጣ ነገሮች እናንተም ትማሩበት አላችሁ። የምትማሩበት የምትማሩበትን ነገር ያዙ፣ የማትማሩበትን ደግሞ ተውት። ሁለተኛ ደግሞ እዛ ጋር ይሄ ሴትም ሆነች ወንድም ምክር ይፈልጋል ከእናንተ ማለት ነው። ቢያንስ አሁን ከሱ እኔ ይሻል ይሆናል፣ ከኔ ደግሞ እናንተ ትሻሉ ይሆናል። ሚዲያ ላይ የሚመጣው ለዛ ነው። ግን ብዙዎቻችሁ የተባለውን ሀሳቡን ሳትሰሙ ነው ኮሜንት የምትሰጡት ማለት ነው። ሁሉም ቦታ ላይ ኮሜንት ሳይ፣ ያ ሰው ምን እንዲያወራ ሳታውቁ ያ ሰው ምን እንዲተናገረ ሳታውቁ ያ ሰው ስለምን እንዲያወራ ሳታውቁ እስከ መጨረሻው ሳትሰሙ ነው ሁላችሁ ኮሜንት የምትሰጡት፣ ብዙ ሰው ማለት ነው። ትልልቅ ዩቱበሮች ላይ አይቻለው። አሁን ትልልቅ ዩቱበሮች ላይ ራሱ ያወሩትን ነገር እስከ መጨረሻው ድረስ ሳትሰሙ ትሳደባላችሁ፣ ኮሜንት ትጽፋላችሁ። ግን መጀመሪያ የተባለውን ነገር ስሙ። ይህንን የምለው እኔን የምታውቁ ብዙዎች አላችሁ። ግን ትናንትና ቴሌግራም ላይ የሆነ ሰው መቶ ስለተጻፈልኝ ነው። መጀመሪያ እኔ ያልኩትን ሐሳቡን ስሙት፣ እኔ ምን እንደተናገርኩ ማለት ነው። የኔ ውዶች፣ እናሁን ቀጥታ ወሬ አላብዛባችሁ፣ ቀጥታ ጽሁፉን ላንብብ። የጓደኛ የባለቤት ከሞተች አስር ዓመት አለፋት። ለምን አታገባም ስለው እንደሱ አይነት ላገኝ አልቻልኩም አለኝ እንዲህ ሁለት ይህን ሁሉ አመት እሷን የምትተካ ጠፋ። እሷ ከባለቤቴ አንድ መልካም ስራዋ ልንገርህ፣ ሌላው ተቆጥሮ ተነግሮ አያርቅም። ከለታት አንድ ቀድ ከባለቤቴ ጋር በጣም ተጣልተን፣ ሄጅልኝ አይንሽን ማየት አልፈልግም አልኳት። እሷም እሽ ብላ ወደ ቤተሰቦቿ ጋር ሄደች። ከሳምንት በኋላ እኔ በጣም ናፍቃኝ ይቅርታ ልጠይቅ ከዛም ላመጣት ወደ ቤተሰቦቿ ጋር ሄድኩኝ። ከሄድኩኝ በሩን ሳንኳኳ እሷ ከፈተችልኝ። በሚያምረው ፈገግታዋ እቅፍ አደረገችኝና በጆሮዬ ጆሮዬ ጋር ተንጠልጥላ እንደመጣው አልነገርኳቸውም ለአንድ ሳምንት ለስራ እንዲሄድ ስትመለስ መጥተህ እንደምትወስደኝ ነው የሚያውቁት። እናማ ከስራ እንደመጣ ነገራቸው አለችኝ። በጣም ደስ አለኝ፣ አለቀስኩ። እምባዬን በእጆቿ ጠራርጋ ጥርግርግ አደረገችልኝና እወድሃለሁ አለችኝ። በል አሁን ፈገግ ብለህ ግባ አለችኝ። እናማ ምሳ በላን፣ ሻይ ቡና ብለን ተያይዘን ወደ ቤታችን ሄድን። ከአመታት በኋላ ወደማትመለስበት ትመለስበት ትታኝ ሄደች። ከዛ ሰዓት ጀምሮ በፍቅርም ሆነ በጸብ ጊዜ ሚስጥር የሚጠብቅ አጋር በቀላሉ ማግኘት አልቻልኩም ይላል ከዛ ስድስት አመት ሳውዲ አረቢያ አራት አመት ኢትዮጵያ አሁን አስር አመት ሆነኝ ብቻዬን ሁሉም ሰው አግባ ይለኛል፣ ግን እኔ እንደሷ አይነት ላገኝ አልቻልኩም። ሁሉም ሰው ቅረብና አያቸው፣ ምናልባይ ከሷ የተሻለች ልኮን ትችላለች ይሉኛል። እኔ ግን እንደሷ አይነት ሴት እማገኝ አይመስለኝም። እናንተስ ምን ትሉኛላችሁ ይላል። እኔ አንድ ግጥም ላንብብ፣ ከዛ በኋላ እንግዲህ የእናንተን ማስተያየት አያለሁኝ። ለምን ይሆን ቀኑም አልመሻለ ለሊቱ አይነጋ ልቤ እየተቀጣ በሀሳብ አለንጋ ከልቤ ውስጥ የማይጠፋ ከቶ የማይረሳ የህመምን ህመምን የማያድን የማይሽር ጠባሳ ቁስሉ የሚቆጠቁጥ ቁድ ህሊና የሚጎዳ አሸክማኝ ሄደች በሰው ፊት አዋርዳ ሀዘን ድንኳን ጥሎ ጎጆውን ቀልሶ ልቤ ውስጥ ይኖራል ልቤን ተንተርሶ ልቤ ፍቅር ብሎ ለፍቅር ባደረ ሀዘን ቤቴን ወርሶ ልቤንም ሰበረው ያላረኩት የለም ልቤን ለማሳመን በደልሽን ትቼ ከአንቺ ጋር ለመኖር ግን አንቺ አልገባሽም በአንቺ መጎዳቴ ይላል እና ሁላችሁም የኔ ውዶች ማለት ነው ኮሜንት ላይ ያስቀምጡለት ሁላችንም ከዚች ዓለም እንሞታለን። ሁላችንም እንሞታለን። ግን አንዳንዴ ማለት ነው በፈጣሪ ስራ መግባት ሳይሆን፣ ለምንድ ነው ሁልጊዜ የምንወደውን ሰው የምናጣው? አሁን እኮ የሚዋደድን ሰው ቶሎ ነው ሞት ራሱ የሚወስድው። የማይዋደድን ሰው፣ የሚጨቃጨቅን ሰው፣ በጣም በብዙ ነገሮች እንትን የሚለውን ሰው ፈጣሪ ራሱ ቶሎ አይወስድውም። ለምን? የእውነት በጣም በጣም ነው እንትን የሚለው። እኔ እዚ ጋ እየተንገዛገዝኩ ስለማነበው ነው እንጂ የእውነት ከሱ ብትሰሙ እንደዚህ ሲያወራችሁ ምናምን ብትሰሙ የእውነት በጣም ነው ልብ የሚሰብረው። እንግዲህ ተሞተች አስር አመቷ ነው እያወራሁት ነበረ፣ ማለት ነው አስር አመት ሙሉ ነው። እንደዚህ እንኳ ድፍር ብሎ ከሰው ጋር እንኳ አያወራም። የእውነት ሪከርድ ራሱ ጥርጥር ያለ ሪከርድ ነው የሚያወራው። እንዲሁም ጽሁፍ ይሻላል። እና እንደዚህ አይነትም ወንዶች አሉ። ሁሉም ወንዶች ፍቅር አያውቁም ብለን ሁሉንም በጅምላ ብላ እንሳደባለን ከኔ ጀምሮ ማለት ነው። ግን በጣም ብዙ ነገር አለ በየቤቱ እንግዲህ አስር አመት ሙሉ እሷን አቶ ሳውዲ አረቢያ ህዱ እንዲሁም ሳውዲ አረቢያ ውስጥ የገባ ሰው ሳያገባ ምናምን አይመጣም እላለሁ እኔ በራሴ ማለት ነው። ግን እሱ ስድስት አመት ሙሉ እዛ ቆይቶ አላገባም። ጓደኛም የለውም ምንም የለውም እና ህይወት ትቀጥላለች። ህይወት ጀምር፣ ህይወትህን ኑር አንዳንዴ ህይወት ከባድ ብትሆን ግዴታ መኖር አለብን። ለመኖር ስንል የማንፈልገው ነገር ውስጥ እንገባለን እና ወይም ደግሞ ከሷ የበለጠች ልታገኝ ትችላለህ። ወይም እንደሷ እሷ ባትሆንልህም፣ ያው ህይወት ይቀጥላል እና ህይወትህን ኑር ነው የምለው ለወንድሜ ማለት ነው። እናንተም ደግሞ ኮሜንት ስር አስቀምጡለት፣ የኔ ውዶች ማለት ነው። ግን ሰምታችሁ አስቀምጡ፣ ጻፉለት። ኮሜንት ለሰው ልጅ ያስፈልጋል ማለት እንዲያልኳችሁ፣ እዚህ ጋ ሚዲያ ላይ የሚመጣው ሁሉ አንድ እናንተንም የሚያስተምር ይሆናል። እናንተን የሚያስተምር የሚያስተምራችሁ፣ ለእኔ ይጠቅመኛል የምትሉትን ነገር ለራሳችሁ አርጋችሁ፣ እናንተ የማትፈልጉትን ነገር ደግሞ እለፉት። እናይኔ ውድዎች መልካም ቀን። አሰላሙ ዓለይኩም ረሕመቱላሂ በረካቱ።